ብሩኬ ካየሁ ስልኩ ዝግ ነው። ታስገብኛለሽ? ሳሞን አሁን ልውጣልሽ ማለት ነው። ከመጡ ታስገብኛለሽ ችግር የለውም። ሙቪን ካመጣነሱ ካመጣው አስገባቸዋለሁ ችግር የለውም። እስኪ ሼር አድርጋቸዋለሁ እኔ ለማሂ እኔ ለማሂ አንዋር ምን አስበን እኮ አታወራውም። እኔ ዝም አላችሁ እንከባከብኩ ልጅ እንደው በኛ ፊት ካልሆነ በጣም ደስ ይላል።

ኔትወርክ አስቸገረኝ፣ ምን እንደሆነ አላውቅም። ከተማ ግባ ስርያል ከተማ ገብቼ የገጠር አስተሳሰብ ከሚኖረኝ ይሻለኛል። እንዴት ናችሁ? ከላይ ከታች፣ አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ዶጄ አላችሁ?

ዩቱብ ላይ እንያልእንዲታቡት ወይኔ ሙቢ የኔ ጠንበል ሰላም ነው። ለማንኛውም ሰላም አላችሁ። ልጆች ሙቢን ሰላም በሉ። እዚህ ውስጥ ሰላም እንዴት ናቸው ግን? ደህና ናቸው አላችሁት። ኢትዮጵያዊ አብዛኛው በረንዳ ላይ ነው የሚያድረው፣ ሙቤ ግን ውጭ ነው የሚያድረው እንደ ሳለፍ እንዲሉ። ሙቤ ደህና ነህ ወይ? ደህና ነኝ አልሐምዱሊላህ። እንዴት ነሽ አንቺ? ደህና ነኝ አልሐምዱሊላህ። ማሚ ደህና ነች። አስገባጅ ያ አደለን ማህዬ፣ በጣም ነው የምወድሽ የኔ ቆንጆ፣ እኔን እድል ስላገኘሁት የኔ ውድ የሴቶች አንተ ፈልገህ ይሄ ነው ምን አጣ ወንድሜ፣ ማታ ማታ እየደወቅ የምትጀናጀንበትን ካርድ ምልክለ ለኔ እንደውም አውቃለሁ ወንድሜ፣ ግን ችግር የለው አሁን መልላከልኝ። ኮቪት ጀና ልጆቻችን በጣም ነው የሚናፍቁን ግን ሄደሽ አይተሽ ምናምን ነገር ጓደኞች ጋራ በቃ፣ ስደት ሲጀመር ይከብዳል። እዛ ሄደሽ ሰው ጋር መላመዱ ምናምን ማዘርሽን እየሄድሽ እያየሽ ተመልስ እስክና ሰንጋ ስራሽን ስሪ። ተጣርሽ በልሽን። ውድ አሰላሙ ሀሰን እንኳን ደስ አለክ። መካ ሸራ አልጊላት ለፍርድ ወስሽ ውዴ የለች ማለገኝ አንድ ሰው ለስቁብ ቁደሉ ወንሽ መካዬ። አዎ አዎ ይታያል ማሂዬ፣ ይታያል ትታያላችሁ። ለልሳን አንዋር ደህና ናችሁ? ደህና ነን እኛ ደህና ነን፣ እናንተ እንዴት ናችሁ?

ሸበካ ሸበካ እኮ አስቸገረኝና ካርድ ልሞላ ወጣሁ፣ ተመለስኩ። ጨርስ ማለት ነው። ኧረ ከታች ነበርኩኝ፣ ገባው። አሁን የቀረው ነ ቀልዱ ቀልዱ ነው እኮ ትተን በላ

አንተ የሰሞኑ እንደ እኔ ድምጽ ጅብ ይበላኝስ፣ ችግር የለው ማይና አንዋር ሻኛለሁ፣ ችግር የለው ማሂ፣ የእኔ ውዴ፣ የሀሰን ድምቀት ትተሽው አትምጪ። መውደዱ ጥልቅ ነው እንዲህ እየለመንሽ አንቺን ለማጣት መነው ግን የውስጡን መረዳት አቃተሽ፣ የልቡን መሻት እንዲህ የነገረሽ እባክሽ አትይጂ ሁሉን አስተዊ፣ የወደደች ልቡ በከንቱ እንዳይቀር። እሱ እኮ ስላንቺ ዘወትር ያስባል ሁሉ ነገር ይቅርት ተሽ አትምጪ። መኖሩን መኖሩን መኖሩን ወይኔ የጠፋሽ ከእንደገና፣ ከአንቺ ሌላ መልመድ አይፈልግም። ትናንትና ዛሬም ሁሌም እልሻለሁ፣ እሱ ከሱ በላይ ስላንቺ ያስባል። ታይ አብራችሁ ኑሩ እሱ ይወድሻል። ጠባይ ያላችሁ ልዩ እጅግ ሰው አክባሪ ፍቅራችሁ ያደርገው ለዘላለም ኖሪ። አይወቀኝም ጨርሻለሁ። እሺ፣ ትንሽ ነው የነገረች። ከሰዓት አንቺ የመጀመሪያውስ ባለፈው ግሩፕ ላይ ተረቀቀዋል። ይህ ባለፈው ቴሌግራሜ ላይ አጣሁት። ይህ ባለፈው ቴሌግራሜ ላይ አጣሁት። አሁን ያለሁት አቡዳቢ ነው። ያኛው ደግሞ አላቂ ነው እጅ አልመጣሁም። እሺ በቃ ይህን ስለገለጽሽ እናመሰግናለን። አሁን ግጥም ነው የገጠምሽው። ሄንጭ አይሳ ምንድነው? በወጡላችሁ የገጥሜ እንደጨርስ